ምትመጣበት ልታሳይ ማማ እናንተ ጋር ቀን ነው አደለ? አማንዬ ሰማያችን ይህን ይመስላል። አድማሳ በዚህ በኩል ለምትወጣው ፀሐይ ፀሐይ አውጥ አውራለች፣ ደስ ይላል። አንዴ ንሆን ይቅርታ ብያለሁ፣ ይቅርታ ብያቸዋለሁ። ያው ከልቤ ነው ይቅርታ ያልኳቸው ምናምን ነገር ሌላ ነገር ካልሆነ በስተቀር ይፈቱኛል። በእናት አሰቃዩኝ። እንጂ ለምን ዝም አልክ? ጃኒታ ስራ እንዴት አንተ ክርስትና ትሄዳለህ? እናም በጣም ብዙ አይነት ወሬዎች አሉ እና አንድ ነገር እንገራችሁ ይዘው ወይ እኔ ማውራቴ ሚዲያ ላይ አውጥቼ ላይብ ላይ አሁን እሽ እጃኔ ታስራለች አላችሁ። እኔ ከዛ በኋላ የሆነ ነገር ማለቴ ባይዘወይ ምንም የሚያመጣው ወደ የሚፈጥረው ነገር የለም። ምንም የሚፈጥረው ነገር የለም ባይዘወይ። ምክንያቱም አንድ ማወቅ ያለባችሁ ነገርና በጣም ብዙ ያልገባው ነገር ምንድን ነው መሰላችሁ ሚዲያ ላይ ወጣችሁ ስላወራችሁ የሆኑ ሰዎች ጌስት ላይ ስላሽቀበጡላችሁ የሆኑ ሰዎች እንዴት እና ምናምን ስላ ላይ አይደለም ምንም ነገር የሚሆነው። ገባችሁ አይደለ? የሆነ ነገር ተፈጠረ አይደል? የሆነ ነገር ተፈጠረ። ህግ አለ። ማንም ሰው ከህግ የበላይ አይደለም። ህግ ነው የሚፈርደው። ምንም ነገር ገባችሁ አይደል? ስለዚህ ህግ የያዘው ጉዳይ ስለሆነ እኔ ወጥቼ እዚህ ጋር አንድ ነገር ስላልኩኝ ለእናንተ ደስታ ነው እንጂ ጉዳዩ ላይ ምንም የሚፈጠር ነገር የለም። ገባችሁ አይደል? አንዳንድ ነገሮችን ስናረግ ባይዘው በጣም በማስተዋል ነው ማድረግ ያለብን፣ በጣም በማስተዋል ነው ማድረግ ያለብን። እግዚአብሔር ነው የምላችሁ። ይህ ሁሉ ነገር ለምሳሌ በጣም ብዙ ሰዎች ብዙ ነገር ስትሉ ነበር፣ ውጭ ሀገር ያላችሁ ሰዎች። ህግ ያለበት ሀገር ነው። እኛ ከህግ በላይ መሆን አንችልም። ህግ የሚለው እናዳምጣለን። ያው ድሬዳዋ ደግሞ እንደምታውቁት የፍቅር ሀገር ነው። በጣም ከአንድ ሁለት ሦስት ሄደን ተዝናንተንበታል ምናምንና የፍቅር ሀገር ነው። እውነት የምር የምር ነው የምላችሁ። ስለዚህ በፍቅር በይቅርታ ነገሩ እንደሚታልፍ ብዬ አምናለሁ። እውነት እግዚአብሔር ከእሷ ጋር ይሁን እና ቅድምም ተናግሬያለሁ እኛ ምንድን ነው መሰላችሁ እኛ ምንድን ነው መሰላችሁ? አሁን እኔም ናሆሜም እና ስቲፍም ጃኒና ባንክ እንገናኛለን፣ እንቀላለዳል እንደ ቀልዶች አለ። እኛ አሁን አሁን ለምሳሌ እኔ ስቲፈን ገብቼ እንጦጦ ቮካል አሰራው ምናምን ብል እናንተ ላይ ገባችሁ ይችላል። እኛ ግን የምንቀላለደው የምንተዋወቀው ነገር አለና ላይቭ ላይ ላይም እንደዛ ነው ያጋጠመው። ላይቭ ላይ እንደዚህ የማታ ቀልዶች አሉ። አንዳንዴ እኛ እና እንደዚህ ከክፋት አሁን ላይቭ ስንገባ አሁን ለምሳሌ እኔ ላይቭ ስገባ አስጋይስ ላይቭ ስገባ እኔ እዚ ጋ የሚጻፍ ነገር አድርጌ ዛሬ ሰላም እንዴት ናችሁ ታፕታፕ አርጉ ምናምን አደለም ነው ላይቭ ላይ ኦልሬዲ ላይክ ላይቭ ላይ የመጣውን ነገር ነው የምንናገረው ገብቷችኋል የመጣው በቃ ብለን በቃ ያለ ዝም ብለን ነው ቪዲዮ ቢሆን አሁን ክርስትና ከዚህ የሆን አሁን ለምሳሌ የሆን የማይሆን ፓርት ካለ ምናምን ቁርጥ አደርገዋለሁ ከት አደርገዋለሁ ኤዲት አደርገዋለሁ። ላይፍ ግን ከት አይደረግም ኤዲት አይደረግም። ገብታችኋል። ማድረግ አንችልም። እሱን ቲክቶከሯጃን እንግዲህ በአሁኑ ሰዓት ከዚራ ፖሊስ ጣቢያ ስትሆን ነገ ሰኞን ፍርድ ቤት ትቀርባለች ተብሏል። ፍርድ ሂደቱንም እንግዲህ እየተከታተልኩ አቀርበላችኋለሁ። እስከዛ እናንተ ፎሎ ማድረጋችሁን እንዳትረሱ። መልካም ቀን ዛሬ ትልቁ ዜና ሆነ ያለ የተመዘገበው ማለት በዜናው ክብደት ሳይሆን በእይታ ደረጃ ላይ ብዙ የታየው ዜና የቲክታከሯ ጃኒ ወይም የስመኝ ገብሩ የምትባለው ወጣት የእስር ዜና ነው። የእሷ መታሰር ብዙ አነጋጋሪ ሆኗል። ብዙ ሰዎችም አስተያየት የሰጡበት ይገኛሉ። በዛሃበሻ ፌስቡክ፣ በዛሃበሻ ቲክታክ እና እንደዚህም ደግሞ በጉድ ሞርኒንግ ኢትዮጵያ በሚለውም የዩቲውብ ቻናል ላይ በጣም ብዙ ሺህ ሰዎች አይተውታል። በንስ ሁሉም ሲደመር ወደ አንድ ሚሊየን ሰው እየጠጋ ነው እየተመለከተው ያየው ዜናው ነው። እናም በዚህ ላይ የተለያዩ ሰዎች አስተያየት ሰጡት ተመልክቼ ምናልባትም ጉዳዩም ደግሞ እንደዚህ አነጋጋሪ ከሆነ እነዚህን አስተያየቶች ጠቅለል አድርጎ ለህዝብ ማቅረብ አስፈላጊ ነው ብዬ ስላመንኩኝ፣ አንዳንድ አስተያየቶችን እናንተ ለማቅረብ ነው። መጀመሪያ በስልክ ደውሎ አስተያየት የሰጠኝ ሰው እዚህ አሜሪካን ሀገር ውስጥ ይኖር የነበረ አንድ ሰው ማለት፣ በሹፍርና ስራ ውስጥ ይሰራ የነበረ ሰው አሁን ግን አዲስ አበባ ገብቶ ባለ ጊዜ ነኝ በማለት በመንግስት ኃይሎች ወይም ደግሞ በመንግስት ኃላፊዎች ከፍተኛ የሆነ ጥበቃ እያደረገለት እንደውም ከቢሯቸው ሁሉ ላይቭ እየወጣ የሚናገር አንድ ሰውን ጉዳይ አንስቶልኝ ነበር እና ይሄ በማህበራዊ ሚዲያ ላይ በጣም ለመናገርም ለመስማትም በሚቀፍ ቃል አንድን ብሔር ጠርቶ ሲሳደብ፣ ሲያዋረድ ምን ሲል ምን ሲል ህዝብ ያሁላ ሰው ጫጫታ ሲያሰማ እሱ ግን ማንም ሰው አልተናገረውም። እንደውም ባለሥልጣኖቹ ለማብሸቅ በሚመስል መንገድ እሱ በማህበራዊ ሚዲያ እየወጣም ከቢሯቸው ላይፍ እየገባ እነሱን እያሳያቸው ያን ያን ሲያደርግ ስንመለከት ይቺ ህፃን ልጅ የሚከራከላት ወይም ደግሞ የዛ ብሔር አባል ስላልሆነች ነው ወይ የሚል ጥያቄ አንስቷል። ለዚህ በእርግጥ የብሔር ጥያቄ ማንሳት በጣም የሚመቸ ነገር አለም፣ ግን የሰውየው አስተያየት ነው። ይቺ ልጅ ምናልባትም የዛ ወይኔ፣ ወይኔ፣ ወይኔ አባቴ፣ አባቴ፣ አባቴ እኔምራልጓንተ ልጅ አልጋ ነው ምን እሱ